ሰላም ሰላም! ሌሎች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ተዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ፣ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። አይ እኔ ከፊዮሪ ጋና ተመቻቹ አርጋችሁ። እኔ እና ቀስቲ ኑን ይሻላል። አዎ ይሻላል።

ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። አንተ እስኪ ውጪ

ክብራትና ክብራት የእኛ ሳይት ነዋሪዎች። በዛ ፎቅ ላይ አስራ ሦስተኛ ፎቅ ላይ የምትመለከቷት ታዳጊ ፊዮሪ ስትባል፣ ሉሊ ምን ሆነህ ነው? አንተ ብቻ ነው እንደ ፊልም የምትሠራው? አክቷ ሁሉ ነገ ይህ ብረት የያዘን ማርያምን እንዳለ

ዝም ብለን አገኘን ብለን አይ ጥሩ አይደለም? ቅርብ እኮ ናቸው ደግሞ ሁለቱም ናቸው። እኔም እኳን በመስኮት መውጣት ትታዩኛላችሁ ሁለታችሁ።